ቤዚቲ ተገኘች ። ህይወቷ ዛሬም ማደጋ ላይ ቢሆንም ነገር ግን በህይወት መኖሯ ታወቀ። ሆስፒታል ውስጥ የተኛችበት የዶክተር ቦዲጋርዶች ወይም ሰራተኞች አግኝተዋታል። ነገር ግን ዛሬም ኮማ ውስጥ እንደሆነችና ህይወቷ አስጊ ላይ እንደሆነ ልተርፍም ላተርፍም እንደምችል ተናግረዋል። ውድና አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዛሬ ይዤላችሁ የመጣሁት ቤዛን ድራማን ክፍል ስልሳ ሰባትን ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ጀምሩ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። የዛሬውን እንግዲህ እኔ ባለፈው ወይም ክፍል ስልሳ ስድስትን የት ባቆምንበት ማለት ነው እንቀጥላችኋለሁ። እስከ መጨረሻው ድረስ እንድትከታተሉ በድጋሚ ባክብሮ ትጠይቃለሁ ማለት ነው። ሉሲና ሳራ ኪችን ውስጥ ጠርተው ሉላ የነሽ ማነሽ ወይም ሉላ ብለው ጠርተዋት ነበረ። የደነገጠችው ያበቃው ድራማው ስለዚህ፣ ሉላ ምንም ሳታስቀር እውነቱን ለነ ሉሲ ከነገረቻቸው በኋላ እኛ እውነቱን እናውቃለን። ነገር ግን ሱራፌል ድጋሜ ዋሽቶናን። ስለዚህ ለሱራፌል እኛ ማንነትሽን እንዳወቅነ እንዳትነግሪው በፍጹም። ስለዚህ ሱራፌል ማንነትሽ እንደተደበቀ እንደምናቅ ታደርጎ ቤዚቲን ከትን ብለን ፈልገን እናመጣታለን። አንቺ ብቻ የተባልሽውን እንዳትረሽ ትላታለ ሉላምሽ እኔማ ምን አማራጭ አለኝ? ሱራፌል ግን እስካሁን ምንም የሚያደረገው ነገር የለም። እሷን ሊፈልግ እሷን ገንዘቧን፣ እንጂ እሷን መቼ ፈልጓት ያውቃል? ይሄ እባብ አለስልሶ ገብቶ እያለች ሉሲ በንዴት ትበሳጫለች። እቤትም ገብተው ትንሽ ከተቆዩ በኋላ እየተብሰለሰሉ እያለ ሉሲና ሳሚ እንዴት ይሄን ምስጢር ሊደብቀኝ ይችላል? እንዴት እስከ ዛሬ ሊያታልለኝ ይችላል? እያለ ሳሚ በንዴትና በቁጭት እየተብሰለሰለ እያለ ድንገት ስልኩ ይጠራና ሱራፊል ነበር የደወለው። ስልኩን አንስቶ ሄሎ ሲለው ወዳጃ አንድ ሚስጥር ማዋይሃለኝ ከአንተ ውጭ ማንንም የማዋየው ሰው ስለሌለ ላገኝ ፈልጋለሁ ሲለው፣ እሺ በቃ ይቻላን ይለውና መኪና ውስጥ ና፣ ቶሎ ና፣ መኪና ውስጥ እናወራለን ካለው በኋላ ሳሚም ሲደርስ የደውልለት ወደ ሱራፊል መኪና ቁጭ ይል እና ይገባና ምንድን ነው ይለዋል። ሱራፌ ፊት ውስጥ የመጨነቅና የመበሳጨ ፊት ነበረ እያሳየ ያለው። መበሳጨቱና መጨንቀቱን ትተህ ለምን አትነግረኝም ይለዋል። እኔ እኮ በዚህ ሰዓት ማን ማመን ማን አለማመን እንዳለብኝ ግራ ገባኝ። ሳሚ ግራ ገብቶኛ ንባክ እስኪቶኝ ነ የተፈጠረውን ነገር ለምን አትነግረኝም ሲለው ሳሚ መሽ፣ በቃ ነግረሃለሁ። ቤት ያለችው ቤዛ አይደለችም፣ ሉላ ናት ይለዋል። እሱም ምንም አልመሰለውም ነበረ፣ አልደነገጠምም ነበረ። ምነው አልደነገግ። መጀመሪያ ይሄን ወሬ ከእኔ ሌላ ሰምተኸዋን እንደ ሲሉት፣ አዎ ሰምቸዋለሁ ይለው አንሳሚ ያቺ የተረገመ የትዥናታ የነገረች ሲለውም፣ ከማንም ድስመው፣ ከማንም ነገር ግን ሱራፌል፣ እኔ እኮ አምኜህ ነበር በሙሉ ልቤ። እንዴት ልትከዳይ ትችላለህ? ለምንስ አልነገርከኝም? ይለዋል እሱም እኔ እኳን መደበቅ ፈልጌ ሳይሆን ነገር ግን ግራ ገባኝ። እንደዛ ሲሉኝ ማንን ልመን ማንን አልመን ግራ ገብቶኝ ነው ይለዋል። እንደዛ ማን አይደለም እና ታዲያ እንደዛ ማን ቢሆንማ ቤዛነቱ ቤዛ ለመሆኗን ካወቅ በኋላ ሉላ እንደሆነች ካወቅ በኋላ ፍለጋ ወይም የሆነ ነገር እንቅስቃሴ ታደርግ ነበረ እስካሁን እስኪ አንተ ያረከውን ሱራፌል ንገረኝ ይለዋን ሳሚም እሱም ግራ በመጋባት ሁሉም ሰዎች እኮ ልክ ያለው እያስፈለግኩ ነው ቤት ተቀምጠህ ነው እንደምትፈልጋ ሲለውም እና ምን ላርግን ኮ አማራጭ ስለሌለኝ ነው ስለ እሺ ነገሩን ተወውና የቤዛን ሀብት በሙሉ በስምህ ማድረግ ለምን ፈለግ ይለዋን ሳሚ ሱራፌልም በጣም ደንግጦ ምን ብሎ ማን እንደነገረህ መገመት ቀላል ነው አሁን ይለውና እሱም በቃ አምኛ ነበረ። ቤዚቲ ግን ምንጊዜም ለእኛም እህታችን ና ስለዚህ የትም ብለን ፈልገን እናገኛታለን። ለአንተ ያለኝ እምነት ግን በጣም ወርዷን ይልና ከመኪና ውስጥ ወርዶ ይሄዳል። እሱም በብስጭት እስከ ዛሬ የገነባው ማንነት ወይም አስመሳይነትና እውነተኛ አስመስሎ ሲገነባ የነበረው ማንነቱ ባንዴ በመፍረሱ በጣም ተናዶ መኪናውን እየደበደበ ወደ ቤት ሲያቀናም ሉላ ብቻዋን ነበረ። ቁጭ ብላ የነበረችው ሳራ ጋ ደውሎ ሉሲ ሳራ ጋ ደውሎ ሳሚ ቶሎ ነይ ብሏት ነበረ። እሷም እያለከለከኝ ቶሎ መጣ ምንድነው የተፈጠረው ሲል ስትለውም በዛ መቀመጠሽ ስራ ሱራፌልም ሁሉንም ነገር ሚስጥር ነገረኝ አንቺም እንደ እንደነገርሽኝ አውቋን። ስለዚያ ብትቀመጪ ለሕይወትሽ አደጋ ስለሆነ ነው ቶሎ ነይ እያልኩሽ ይላታል። እንዴት አወቀት? ስላትም እሱን ምንም ይሆን ሁሉንም ሚስጥር ነገረኝ፣ እኔም እንደማቅ ነገርኩት። ይህ ማለት በቃ ባጭሩ አንቺን ሊገልሽ ይችላል። ይህን እንግዲህ እኔም አለመኖሬን አውቆ ተጠቅሞ በግድ ሉላን የቤዛን ሀብት በስሙ እንድታደርግልን ሊያስገድዳት ይችላል፣ ስትልም ሉሲም ቀደም ብላ አሁን እኮ የሀብቷ ጉዳይ ከማሳሰባችን በፊት ቤዛ ልታሳስበን ይገባን፣ ቤዚቲ ልትገኝ ይገባን እና ፖሊሶቹም እስካሁን አልደወሉም ትላለች። አዎ ስለዚህ ምን ይሻል? ከዚህ በፊት ወይም ከኛ በፊት ቲጂ ወይም ዶክተሩ ወይም ሱራፌል ካገኟት በእሷ አስፈራርተው ገንዘብ እንደሚቀበሉ ሀቅ ነው። ስለዚህ መፍጠን አለብን ስትል ቲጂ ድንገት ከኋላ ትመጣለች። ትደነግጥና ሳራ እንዴ፣ ሴጣን ሰው ሆኖ ሲጠራ ወይም ስሙ ሲነሳ ይመጣል እንዴ? ካለ እስታለቻትን በኋላ ስራፊል ምን ነው? ምን ልታረጊ መጣሽ? ላታን ሳሚ እሷም ጠጋበላ አንድ ሚስጥርም ነግራችሁ ነገር አለኝ ብዙም አትልፊ ፊ አትድከሚ። ሁሉንም ነገር ሳሚ ሱራፌል ስለነገረን አትጨነቂ፣ ሰምተናን። ቤዛ እንዳልሆነች ሉላን እንደሆነች ቤት ያለችው፣ እውነትም ሱራፌል ለሚስቱ ታማኝ ባል ለመሆን እየሞከረ ነው ስትላል። እኔ ግን እንደዛ አልመሰለኝም ነበረ። እኛን አስወጥቶ ሉላን ተጠቅመው ሀብቱን ሁሉ የራሱ የሚያደርግ መስሎ ነበር ስትል እነዚህ ሰዎችማ ተንኮለኞች ሲባል አንድ ልብ ነው፣ እንዲ ያላቸው ስትልም፣ በአንድ ክራር አደለ እንዴት ተቀኙት። ምን የተሻለ ነገር ሊያወሩ ይችላሉ ይላል ሳሚም። እሷንም ጠጋ ይልና የተሰበረችውን እጆቿን ወይም አንዷን እጇን የቆረጠቻትን በልትን ተጠቅሎ ያለውን እጁን በእጁ ጠንካር ባለ እጁ ጭብጥ እያረጋት ቤዛ የት እንዳለች ነገሬ ሲላትም እሷ ምን ምንም አላውቅም ካለችበት ወይም ተታገተችበት እንደጠፋች ብቻ ነው ማቀው ሲላት፣ ስለዚህ የጠፋችበት ሰውዬ ወይም የቀጣሹ ቅጥረኛሽ የት እንዳለች እና በየት እንደጠፋች ይነግርሻን ሲላትም እኔ ቶሎ ነው ተሰወረችበት፣ ከፊቱ ምንም አያስታውስም አያቅምም ስትላትም ከዛ ሉ የእኔ ፍቅር ሂጅ፣ ያን ስለታም ቢላም ጭና የተረፈውን ጣቷን ቆርጬ እጥልላታለች ስት፣ እንዴ ሳሚ፣ ስነ ስርዓት ያዝኔን እኮ ሸራርፈ ሸራርፈ ጨረስከኝ። ምንድ ነው የምትፈልገው ስትለው የምፈልገው ቤዛ የት እንዳለች እንድትነግሪ ብቻ ነው፣ አለያ እጆችሽን ጨርሼ ወደ እግሮችሽ መውረዴ የማይቀር ጉዳይ ነው ሲላትም ከብዙ ፈተናና ከብዙ ስቃይ እጆቿን ካሳመማቸውና ካሳበጣቸው በኋላ ሳሚ እሺ ነግርሃለው፣ ትልና ሳሚ እንደጠፋችባት ወይም ስጠፋ እየሮጠች እንደነበረችና መኪና እንደ ገጫት ህይወቷ አደጋ ላይ እንደሆነ ቲጂ ለነ ሳሚ ትነግራቸዋለች። ሳሚም ራሱን መቆጣጠር ያቅተውና አልመታሽን ብሎ እውነቱን ንገሪ ካለ በኋላም እዛው የቀጠቅጣታል። ሳራና ሉሲ በግድ ታገላገሏቸው በኋላ ወደ ቤት ይገባሉ። የምትሄድበት የምትገባበትና የምታወራው ብቻ መሬት ተሰንጥቃ ቢወጣ ሰማይ ደግሞ ወደ ላይ ቢሰቅላት ደስ ይላት ነበር ቲጂ። ምክንያቱም በአሮፕላን ወጥቶ ወይም በሀያ መመለስ ነው እያለች ብቻዋን እንደ እብድ ታወራ ነበረ። ሄዳን በቃ ያላት አማራጭ ሱራፌል ስር መልከስከስ ስለነበረ ሄዳ ሱራፌል በር ላይ እየጠጣ ነበረ። እሷም እንዲህ ትለዋለች። እኔ ያስፈልግሃለች አለ እኔ ምንም ልኮ ናችንም ስትለውም፣ አንቺ ከሲ ከዚህ ቤት ሀት ውጭም ብሎ ሊያስወጣ ሲል ልውላን ፈልጌ ነው ቢያንስም ቢከፋም የተወሰነች ነገር፣ መልካም ነገር አድርጌላችኋለሁ። ስለዚህ እባክሽ እንዲኖር ፍቀጅልኝ ትላታለች። እሷም አልፈቅድልሽም፣ የሴጣን ኩላሊት ለሰው ሊሆን አይችልም። አንቺ ሴጣን ውጭልኝ ትላትና ታስወጣታለች። ሱራፌልም ካስወጣ ሰማሻታ በቃ ውጪልኝ ብሎ ካስወጣት በኋላ ወደ ቤዛ ዞር ብሎ እኔ የምልሽ እኔና አንቺ ለምን አንደራደርም? ሀብቱን ለእኔ ሙሉ በሙሉ አሳልፈሽ ከሰጠሽ በኋላ ለእናትሽ ወይም ለአክስትሽ ኩላሊት መግዛትና ማስቀየር እንችላለን። በዛ ላይ ደግሞ መቋቋሚ ብር ሰጥሻለሁ። እሷን መለስ ሰርጋ ህት ብትገኝ ባትገኝም የኤዴን ምርመራ አድርጌ ይሄ ሀብት እኮ ምናልባትም የቤተሰቦች ስለሚሆነ መውረስ እችላለሁ። ስለዚህ ሀብቷን ለማግኘት አታስብ ስትለው በፈጹም አይሆንም። ሴቷን ሴቷን ቲጂን ይሄው በአካል እያደረገ የኋት ነው። አንድ ናችሁ የማትረቡ ትለውና ጠላ ወደ ቤት ትሄዳለች። ሉሲና ሳሚ ሳራ ፎቶዋን ሁሉ ይለጥፋሉ። የቤዚቲን አፋልጉ ጥሪ ድንገት ለሳ ድንገት ሳሚና ሉሲ ሳራ ሆነው ምሳቸውን ሊበሉ ሲገቡ በቅስፈት ለ! ዶክተር ይደወልና ቤዛ የትኛው ሆስፒታል እንደተኛችና ነፍሷ አሁንም አስጊ ላይ እንደሆነ ተደውሎ ይነገራታል። እሱም ችግር የለውም ጥሩ ስራ ነው የሰራችሁልኝ፣ ይሄን ካደረጋችሁ ሌላ ምንም አያስፈልግም ከናንተ ይላቸውና ሌላውን የኔ ነው ሌላው ለእኔ ተውት ብሎ ስልኩን ከዘጋው በኋላ ቤዛ የተምሮት ሺ የተምሮ ሺ መጨረሻሽ እጅ ላይ ወድቀሻል የህይወት ዋጋ ማስከፍልሻለሁ እያላት እየዛተ በስልኩ ዘግቶ ወደ ታነበረችበት ሆስፒታል ይሄዳን። ዶክተሩም ቲጅም ነገሩ ተገላቢጦች ሆኖ የቤት በላይ ቤት ሆናለሁ ብላ እንደላቀቃለሁ ስትል መልሳ ራሷን ጎዳና ላይ አግኝተዋለች። አምባሻ ራሱ ተመልሰን ዞረን ተዘዋዙረን ስንመጣ

እንደዚህ አንሳና ደብዝዛ አገኘናት። እኔ ባሮፕራል ወደ ቤዛ ቤት ገብቼ እንዴት በአህያ ወደ ቆሻሻ ወደ ጎዳና ህይወት ልመለስ ይችላለሁ እያለች በንዴት እና በብስጭት ራሷን እየወቀሰችን ደብድ አድርጓት። እኔ እኮ ላብድ ሩብ ደቂቃ ነው እየቀረኝ እያለች ኦልሬዲ ማበድሽን ማን በነገረሽ ብዬ እኔም ሀዩቲ ታዝቤያለሁ። ውድና የተከበራችሁ ቤተሰቦች እንግዲህ ሳሚም የፈለገውን መስዋዕት ከፍዬ የቤዛን ህይወት በድጋሚ እስከ እስከካፏ እታደገዋለሁ። ምሳችንን ጎረስ ጎረስ አድርገን ቶሎ ወተን ቤዛን ማግኘት አለብን። ከነዛ ካውሬዎች ቀድመን ብሏን ማለት ነው። እንድና የተከበራችሁ ቤተሰቦች ለዚ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ወዳችሁ እና ፈቅዳችሁ ስለምትከታተሉ ከልብ ነው ማመሰግነው። ሀሳብ አስተያየት ካላቸው በኮሜንት ሳጥን ማስቀመጣችሁን እንዳትረሱ ማለት ነው። ለዛሬ የቤዛ ድራማ ይህን ይመስላል። ኔክስት እስከምንገናኝ ይቻል ሰንብቱ።